ሰላም ጤና ይስጥልን፣ ክብራን ተመልካቾቻችን። ይህ የየካ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት በየካ ክፍለ ከተማ የተከናወኑ የልማትና የመልካም አስተዳደር ጉዳዮችን አስመልክቶ እንግዳ በመጋበዝ ወደ እናንተ የምናደርስላቸው ፕሮግራማችን ነው። የዛሬው እንግዳችን የየካ ክፍለ ከተማ ትምህርት ጽሕፈት ቤት ኃላፊ አቶ ፈይሳ ወዳጆ ናቸው። በቅድሚያ ጥሪያችንን አክብረው ስቱዲዮ ድረስ በመምጣት መረጃ ለመስጠት ፈቃደኛ ስለሆኑልን ከልብ አድርጌ አመሰግናለሁ። የ2018 የትምህርት ዘመንን አስመልክቶ እንደ የካ ክፍለ ከተማ የተሰሩ ስራዎች ምን ይመስላሉ? እነሱን በማንሳት እንጀምር። እሺ፣ አመሰግናለሁ። ያ በ2017 የትምህርት ዘመን ላይ ሲሰሩ የነበሩ ስራዎችን በመለየት በ2017 የታቀዱ እቅዶች ከዛ ውስጥ ደግሞ የተሰሩ ያልተሰሩ በመለየት በ2018 ደግሞ ያልተሰሩ ስራዎችን ለማሳካት በትምህርት ለትውልድ ንቅናቄ የተጀመሩ ስራዎች አሉ። እንደምታውቀው በከተማ አስተዳደር በዘጠና ቀን እቅድ አንዱ የተያዘው የትምህርት ለትውልድ ንቅናቄ ነው። ከሰኔ አምስት እስከ ጳጉሜ አምስት በሚል የትምህርት ስራ ለመስራት አቅድን። ስለዚህ በዚህ 2018 ትምህርት ዘመን ላይ ለተማሪዎች ትምህርት ቤቶቹን ምቹ፣ ሳቢ፣ ማራኪ ለማድረግ የተለያዩ የክብል እጥረት የግቢዎች ጥበት የነበሩ የተለያዩ ችግሮችን ለመፍታት በትምህርት ለትውልድ ማህበረሰቡን በማሳተፍ መንግስት የማይደርስባቸውን ቦታ የበጎ ፍቃድ ስራዎችን በማካተት ብዙ ስራዎች ተሰርቶ፣ 2018 ኦልሞስት መስከረም 6 ትምህርት የተከፈተበት አግባብ አለን ማለት ነው። በአዲሱ የትምህርት በጀት አመት እንደ የካ ክፍለ ከተማ በመንግስትና በግል የትምህርት ተቋማት ምን ያክል ተማሪዎችን ተቀብለው ማስተናገድ ጀምረዋል? ምን ያክልስ የመንግስትና የግል ትምህርት ቤቶች በየካ ክፍለ ከተማ ስር ያሉ ትምህርት ቤቶች ዙሪያ ላይ የነበሩ ችግሮችን በመለየት በ2017 ሲያሰጉ የነበሩ የክፍል ጥምርታ ችግር፣ የትምህርት ቤቶች ውስጥ የተማሪ መጫወቻ ቦታዎች፣ የአጥር ችግሮች ያለባቸውን ትምህርቶች ለይትን ስራዎች ተሰርቷል። ለአብነት ባነሳ ወረዳ አንድ አካባቢ ህዝባዊ ሰራዊትና ቅዱስ ማርቆስ የሚባሉ ትምህርት ቤቶች በፈረቃ የሚማሩ ትምህርት ቤት ነበር አካባቢ ያው በትምህርት ለትውልድ ንቅናቄም በማካተትና ና በመንግስት ባጀት ጂ ፕላስ ፎር ተሰርቶ የተማሪ ከፈረቃ እንዲወጣ የተማሪ ክፍል ትምህርታ እንዲስተካከል ኦልሞስት ወደ ስተንዳርድ እንዲመጣ። ሌላው ደግሞ የተማሪ መመገቢያ አዳራሽ ያሌላቸው ትምህርት ቤቶች በመለየት የተማሪዎች መመገቢያ አዳራሽ እንዲሰሩ ተደርጎ ተማሪዎች ፀሐይ ውስጥ ምግባቸው እንዳይበሉ ምቹ ቦታ ቁጭ ብሎ ምግባቸው እንዲበሉ ተሰራበት አግባብ አለ። ሌላ ምድረ ግቢዎችን ማስዋብ ነው። ተማሪ ሲጫወቱ ወድቆ እንዳይጎዱ ትምህርት ቤቶችን፣ ሜዳዎችን የማስተካከል ስራ ተሰርቷል። ለአብነት ንጋት ኮኮብ ወረዳ ስድስት ላይ የሚገኝ ትምህርት ቤት ጂ ፕላስ ፎር ጂ ፕላስ ዋን ምድረ ግቢና የተማሪ መጫወቻ ሜዳ ደረጃውን የጠበቀ የተሰራበት አግባብ አለ። እንደዛውም ወረዳ 7 ላይ አድዋበር ትምህርት ቤት የሚባል ጂ ፕላስ ፎር እና የተማሪዎች መጫወቻ ቦታዎች የተሰሩበት አግባብ ነው ያለው። እንደዚሁም ካራሎ ሁለተኛ ደረጃ ትምህርት ቤት ላይ እነሱም የተማሪ ክፍል ጥምርታ ችግር የነበረበት የሁለተኛ ደረጃ ተማሪ ሆኖ ለአንድ ዘጠና የሚማሩበት አግባብ ነበረ። ይሄ ጂ ፕላስ 4 ተሰርቶ ያው ጂ ፕላስ 4 እና ቤዝመንት ሁለት አለው ተሰርቶ ለተማሪዎች መማራ 2018 የደረሰበት አግባብ ነው ያለው። በአጠቃላይ የትምህርት ቤቶች ዙሪያ ላይ ብዙ ችግሮች አሉ ማለት ነው። ችግሮቹን ግን በማህበረሰቡን በማሳተፍ መንግስትም ህብረተሰቡ በማሳተፍ የተሰሩ ስራዎች ትምህርት ቤቶች አሁን 2018 ትምህርት ዘመን ላይ የተሻሻለ በውጤታቸው በስነ መግባራቸው እንዲሻሻሉ ደግሞ የተሰሩ ስራዎች አሉ። በትምህርት ቤት ዙሪያ ያሉ የአዋኪ ጉዳዮች ችግር መለየት ተማሪ ወደ ትምህርት ቤት ሲመጣ ደግሞ ግቢ ውስጥ አዲስ ነገር እንዲያዩ በከተማ ግብርና የተማሪዎች ደግሞ ግቢ ውስጥ ደግሞ የሳቢና ማራኪ ሆኖ እንዲጫወቱ የተደረገበት ሁኔታዎች አሉ። አጠቃላይ በትምህርት ቤቶቻችን እንደ ክፍለ ከተማችን ወደ 31 የሚሆኑ ቅድመ አንደኛ ደረጃ፣ 29 አንደኛ ደረጃና ሰባት ሁለተኛ ደረጃ የመንግስት አለ ወደ 74 ቅድመ አንደኛ ደረጃ የግልና 46 አንድ ደረጃ የግል 7 ሁለት ደረጃ የግል አለን አጠቃላይ ወደ 194 የሚሆኑ ትምህርት ተቋማት አለን። እንደ ክፍለ ከተማችን እዚህ ግቢ ውስጥ የሚማሩ ተማሪዎች ወደ 111 የሚሆኑ ተማሪዎች አቅደናል። በ2018 እስካሁን የተመዘገበው ወደ 104 የሚሆኑ ተማሪዎች ተመዝግቦ በትምህርት ገበታቸው ላይ ይገኛሉ። ስለዚህ ለነዚህ ሁሉ ተማሪዎች ደግሞ በትምህርታቸው ጎበዝ እንዲሆኑ ጥሩ ውጤት እንዲያመጡ ደግሞ ጎን ለጎን ደግሞ የማጠናከሪያ ትምህርት እንዲማሩ አፍተር ክላስ እንዲማሩ የተዘጋጀበት አግባቦች አሉ ማለት ነው። 2017 ወደ 104 የሚሆኑ ተማሪዎች ባልኩሽ በተቋማቶች ውስጥ ትምህርቶችን ሲማሩ ቆይቷል። በዚህ ዓመት ደግሞ ያቀን ነው ወደ 11156 የሚሆኑ ተማሪዎችን ተቀብለን ለማስተማር እቅድ ይዘናል። እስካሁን ተማሪዎች መጥቶ የተመዘገቡት ወደ 104 የሚሆኑ ተማሪዎች ተመዝግቦ ትምህርት ገበታቸው ላይ መስከረም 6 ዴዋን ክላስዋን ብሎ ትምህርታችን ጀምረን ወደ መማር ማስተማር ገብተናል ማለት ነው። የተማሪ ጥምርታን ከማስተካከል አኳያ የትምህርት ጥራትንም ከማስጠበቅ አንጻር የተሰሩ ስራዎች ምን ይመስላሉ? በተለይ ደግሞ ለትምህርት ቤቶች ግብዓት ከማሟላት እንዲሁም ትምህርት ቤቶች ለመማሪያ ምቹ ከማድረግ አኳያ የተሰሩ ስራዎች ምን ምንድን ናቸው? የትምህርት ክፍል ጥምርታን ለማስተካከል እንዳልኩሽ በየትምህርት ቤቶቹ የመማሪያ ክፍል ግንባታ ነው። በሁለት መንገድ ነው ሲኔት የነበረው አንዱ ባልኮች በትምህርት ለትውልድ ማህበረሰቡን በማሳተፍ የተማሪ ወላጅን በማሳተፍ የተሰሩ መማሪያ ክፍሎች አሉ። ሁለተኛ ደግሞ መንግሥት ትኩረት አድርጎ እንደ ክፍለ ከተማ አስተዳደሩ ችግር ላለባቸው ተቋማት ተለይቶ ግንባታ ተሰርተዋል ማለት ነው። በዚህ አመት ብቻ ወደ አምስት የሚሆኑ ጂ ፕላስ ፎር ገንብተን ለተማሪዎች መማሪያ ክፍል የጥ ክፍል ትምህርት እንዲስተካከል ተደርጓል። ሌላው ደግሞ በጎ ፈቃደኛ ባለሀብትና ህብረተሰቡን በማስተባበር የተለያዩ ችግር ያለባቸው ትምህርት ቤቶች የመማሪያ ክፍሎች የተሰሩበት አግባብ አለ። ለአብነት ሚያዝያ 3 ላይ በረፍሬ ላይ ትግል ነጻነት ትምህርት ቤቶችን ብናይ የተሰሩበት አግባብ አለ። ጎን ለጎን ደግሞ የትምህርት ቤቶችንም የማሳምር ሁኔታ ተሰርቷል። ለአብነት ማንሳት የሚፈልገው ህዝባዊ ሰራዊት ላይ የሚባለ ትምህርት ቤት አለ። ጠባብ ግቢ ነው ያለው፣ ቦታ የለም ተብሎ ሲቸገርበት የነበረው ግቢ ነበር። አሁን ግን ጂ ፕላስ ፎር ተሰርቶበት የተማሪ ክፍል ትምህርታ እና ከፈረቃ ያወጣንበት አግባብ አለ። ስለዚህ ይህ ክፍለ ከተማ አስተዳደሩም ከተማ አስተዳደሩም ደግሞ እገዛ አድርጎ የተሰሩበት አግባብ አለ ማለት ነው። ከዚህም ጎን ለጎን የግብአት ማሟላት ጋር ተያይዞ አጠቃላይ እንደ ከተማ አስተዳደሩ ለተማሪዎች መመገቢያ አዳራሽ መመገቢያ ይዘጋጃል። ዩኒፎርም፣ ደብተር፣ መጽሐፍ ለ2018 ባዜ የ2017 ውስጥ ነው እቅድ ያቀን ነው 2018 የሚሆኑ የግብአቶችን 2017 ገብተዋልቋል ማለት ነው ስለዚህ ለዘንድሮ ተማሪዎች መጽሐፍ ትምህርታ አንድ ለአንድ ዩኒፎርም ለሁሉም ተማሪ እንዲደርስ ተደርጎ መጽሐፍም ደብተርም ተሰርቷቸው ትምህርታቸውን እየተማሩበት ያለ አግባብ አለ። እስፔሻሊ መጽሐፍ አካባቢ አንደኛ ደረጃ ላይ አንድ ለአንድ ሁሉም ላይ ዘንድሮ የደረሰው ለ2019 ራሱ የገባበት አግባብ አለ ማለት ነው። ለምን ተማሪዎች እየበዙ ሲሄዱ የግብዓታቸውን እንዳይጎላቸው ደግሞ ቅድሚያ ትምህርት ቢሮም ተዘጋጅቶበት ማተማ አስገብቶ ኦርደር አስይዞ እየተሰራበት አግባብ አለ። የዩኒፎርምም ግብአትም ገብቶ ተማሪዎች እየተማሩበት አግባብ አለ ማለት ነው። ተማሪዎች በእውቀትና በተሻለ ስነ ምግባር የታነጹ ሆነው እንዲያድጉ እንደናንተ ተቋም የድጋፍና ክትትል ተግባራችሁ ምን ይመስላል? አጠቃላይ ተማሪዎች በስነ ምግባራቸው በውጤታቸው የተሻለ እንዲሆኑ ብዙ ስራዎች ሲሰሩ ቆይቷል። ከክረምት ጀምሮ ማለት ነው። ከክረምት ትምህርት ጀምሮ ተማሪዎች በውጤታቸው ጥሩ እንዲሆኑ ጎን ለጎን ደግሞ በስነ መግባራቸውም ጥሩ እንዲሆኑ የክረምት ማጠናከራ ትምህርት በሁሉም ት/ቤቶች ስናስተምር ቆይተናል ማለት ነው። ስለዚህ የክረምት ትምህርት ስናስተምር አጠቃላይ ማምራን በመደበኛ ጊዜ ሲያስተምሩ የነበሩ መምህራኖች ክረምትም መጥቶ ተማሪዎችን በበጎ ፍቃድ በራሳቸው እያስተማሩ ያሉበት አግባብ አለ። ስለዚህ እንደ ክፍለ ከተማችንም በሁሉም አሁን ባልኩሽ፣ በመንግስትም በግልም ትምህርት ቤቶች የክረምት መጠናከሪያ ትምህርት አለ። አሁን ደግሞ ትምህርት ከተጀመረ በኋላ ደግሞ አፍተር ክላስ የሚል የመማራ ፕሮግራም አለ። ሌላ ደግሞ ቅዳሜ ትምህርት የሚያስተምሩበት አግባብ ይኖራል ማለት ነው። ይህን የሚያደርገው እዛ ውስጥ ያሉ ትምህርት ማህበረሰብ በመተባበር ተማሪዎች ጥሩ ውጤት እንዲያመጡ የሚሰራበት አግባብ አለ። ስለዚህ እንደ ክፍለ ከተማችን የ2017 የተማሪ ውጤት የተሻለ ነው ማለት ነው። ይሄ ደግሞ ያገኘነው ዋናው አንዱ የዚህ የማጠናከሪያ ትምህርት በመሰጠቱ እና የተለያዩ ደግሞ ልምዳቸውን ተጠቅሞ መምህራኖች ተማሪዎቻቸውን ውጤት እንዲያመጡ የሚያደርጉበት አግባብ አለ። በድጋፍና ክትትልም ሱፐርቫይዘሮች አሉ። የክፍለ ጊዜ እንዳይባክን መምህሩም በሰዓቱ ክፍሉን ገብቶ እንዲያስተምር ተማሪዎች ደግሞ ትምህርት ቤቶቻቸውን ጥሩ ሆኖ ተምሮ ወጥቶ ቤታቸውን ገብቶ ክትትልና ድጋፍ ወላጅ አድርጎ ውጤታቸውን እንዲያመጡ የተሰራበት አግባብ የተሻለ ነው ብለን ነው የምናስበው ማለት ነው። ሌላው እንግዲህ የተማሪዎች ምገባ በተማሪዎች ውጤት ላይ የላቀ ሚና እንዳለ ይታወቃል። ተማሪዎች አንድ ነገር ላይ ትኩረት አድርገው ትምህርታቸውን ብቻ እንዲከታተሉና በዛም ውጤታማ እንዲሆኑ ከማድረግ አኳያ ዘርፈ ብዙ ሚና እንዳለ ይታወቃል። ከተማ አስተዳደሩም ትኩረት አድርጎ እየሰራበት ነው የሚገኘው የተማሪዎች ምገባንና እንደ የካ ክፍለ ከተማስ ምን ያክል የተማሪዎች መመገቢያ ማዕከላት አሉ? እነሱንስ ስታንዳርዶቸውን የጠበቁ ከማድረግ አኳያ ምን ያክል ስራዎች ተሰርተዋል? ከተማ አስተዳደሩ በዚህ በተማሪ ምገባ ላይ ሁሉም ላይ ያለው አመራር ትልቅ ውሳኔ ያስተላለፉበት አንዱ የተማሪ ምገባ ነው። የተማሪ ምገባ ጊዜ ከብዙ ችግሮች ከትምህርት አቀባበላቸው የትምህርት ውጤታቸው እንዲሻሻል ያደረገው አንዱ የተማሪ ምገባ ነው። ስለዚህ ይህንን ከፍተኛ የክፍለ ከተማችንም የከተማ አመራሩ በበላይነት ክብርት ከንቲባን ጀምሮ እስከታች የተማሪ ምገባ የሚከታተሉበት አግባብ አለ ማለት ነው። ይሄ ለሁለት ነገር ጥሩ ሆኖ እኛም አግኝተነዋል ማለት ነው። አንደኛው የተማሪ መጠነ መቋረጥ እንዳይበዛ የሚያደርግበት አንዱ ይሄ ነው ሁለተኛ ተማሪዎች ትምህርታቸው ላይ ሆኖ ጥሩ ውጤት እንዲያመጡ ያደርግበት አንዱ የምገባ ስርዓት ነው ማለት ነው ስለዚህ ከምገባ ስርዓት ጋር ተያይዞ ያው በየሁሉም ትምህርት ቤት በዘጠኝ ትምህርት ቤቶች ምገባ ይካሄዳል የሁለተኛ ደረጃ ተማሪዎችም በምገባ የሚቸገሩትን በአንደኛ ደረጃ አቅራቢያ ባለው ትምህርት ቤት ይመገባሉ ይሄ ባይዞ በከተማ አስተዳደሩ የተወሰነ ውሳኔ ነው ማለት ነው ያው እኛ ድሮ የሚሰጠው በአንዳ ደረጃ ብቻ ነበረ አሁን ግን የሁለተኛ ደረጃ ከስምንት ወደ ዘጠኝ ሲያልፉ አንዳንድ ተማሪ ሚገባ የለመዱ ምሳ ሰዓት ላይ የሚቸገሩ አሉ። እሱ በትምህርት አመራር ተለይቶ አቅራቢያ ባለው አንደኛ ደረጃ ላይ ተቀላቅሎ እንዲመገብ የተደረገበት አግባብ አለ። ይህም ብዙ ለውጥ አምጥቷል ማለት ነው። ከዚህ ጎን ለጎን ያው የመመገባ አዳራሽም በሁሉም ት/ቤቶች አሉ፣ ተሰርቷል የተማሪ የሚገባ የማብሰያ ቦታዎች እዚህ አካባቢ አሁን እኛም እንደ ክፍለ ከተማም እንደ ከተማም ትኩረት ዘርዶ እየተሰራ ያለ አግባብ እንዳለ ሆኖ ግን የኳሊቲ ችግር ላይ የጥራት ችግር ላይ የሚነሱ አንዳንድ ነገሮች አሉ እሱን ከሚመለከቱ አካል ጋር ታች ወርደን የማያ ስራዎች እንሰራለን። ሁሉም ነገር ግን ከከተማ አስተዳደሩ የጎደለን ባጀት ለብቻ ተመድቦ የተመገቡበት አግባብ ናለው። እኛም በዚህ በመገባ ላይ ያው ተማሪ ውጤት የተሻሻለበት ተማሪ ባዶ ዕቃ ባዶ የምሳ ዕቃ ይዞ መሄድ ትቶ አሁን ጧት አንድ ሰዓት ቢጠይት ወደ ዘላይ ታገኛች ተማሪ ጧት አንድ ሰዓት ሲሄዳል ቁርሱን በልቶ ምሳውን በልቶ ወደ ቤቱ ሲሄድ ተረስቶ ነው የሚሄደው። ስለዚህ ሁለት ነገር ያደርጋል። ተማሪዎች ትምህርት ቤታቸው ፍቅር አድርጎ እንዲማሩ የማረገብ አግባብ ይኖራል። ሁለተኛ ደግሞ ተማሪዎቻቸው ያለምንም ችግር ወላጅ ራሱ ያለምንም ማሳቀቅ ተማሪዎቻቸው ልጆቻቸው ወደ ትምህርት ቤት ልኮ ተማሪ ትምህርታቸውን ተምሮ እንዲገቡ የሚያደርግበት አግባብ አለ ብሜል ሀሳብ። የዛሬው የየካ እንግዳ ፕሮግራም እንግዳችን የየካ ክፍለ ከተማ ትምህርት ጽህፈት ቤት ኃላፊ አቶ ፈይሳ ወዳጆ ነበሩ። ስዲዮ ድረስ መተው ላቀረብን ላቸው ጥያቄ ተገቢው ምላሽ ስለሰጡን ተመልካቾች ስም ከልብ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን ለዛሬ ያደረግንላችሁ ቆይታ ይህን ይመስል ነበረ። በቀጣይ ፕሮግራማችንም ሌላ የየካ እንግዳን ይዘን እንመለሳለን። አብራችሁን ስለምጡኑ ከልብ አድርገን እናመሰግናለን።